እንግዲህ 22 ኛው የባህል ስፖርቶች ውድድርና 18 ኛው የባህል ስፖርቶች ፌስቲቫል እንዳያችሁት ከየካቲት 29 ጀምሮ ለተከታታይ 9 ቀናት በጣም በደመቀ መልኩ በርካታ ህብረተሰብ በተገኙበት እንዲሁም ብሔር ብሔረሰብ ሁሉም ክልሎች በተሳተፉበት ማለት ይቻላል። በዛ መልኩ በደንብ እየተካሄደ ነው። ውድድሩ በጥሩ ስፖርታዊ ጨዋነት በርካታ ደጋፊዎች ወይም ደግሞ ተመልካች ባለበት እየተካሄደ ነው ያለው እንግዲህ ይሄ ውድድር ሲደረግ አስተናጋጁ ማዕከላዊ ኢትዮጵያ ነው። ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ነው ማስተዳደር አስተናጋጅነትን የወሰደው። ፌዴሬሽኑ እንዲሁም ሚኒስቴር መስሪያ ቤቱ በጋራ በቅንጅት የሚያደርገው ውድድር ነው። ከአስተናጋጁ ክልል ጋር የቅርብ ግንኙነት በመፍጠር ክቡር ዶክተር እንደሻው ጣሰው ጋር በደንብ በመነጋገር እንደ ክልል ርዕሰ መስተዳድርነት ክልሉ ላይ ውድድር ሲደረግ ያለውን ፋይዳ በመረዳት በደንብ ሰፊ ዝግጅት በማድረግ እነሱም በደንብ ተባብረናል። በተለይ ማዘውተሪያ ስፍራን ከማዘጋጀት እንዲሁም ደግሞ የተሳታፊ ክልሎችን የማረፊያ ዩኒቨርሲቲ ላይ እንዲያርፉ በማድረግ ደረጃ ሰፊ ስራዎችን በደንብ በጋራ በመቀናጀት ነው የሰራ ነው። ስለዚህ ያለው ዝግጅት በጣም ቆንጆ ነው። እንደ አወዳዳሪ አካል ውድድሩ በጣም በሰላማዊ መንገድ፣ በጥሩ ስፖርታዊ ጨዋነት በርካታ ሉካን ቡድን በተሳተፉበት 11 የስፖርት አይነቶች ብቻ ሳይሆን የባህል ስፖርት ፌስቲቫሉን በደመቀ መልኩ ህብረተሰቡን በደንብ በአነቃቃ መልኩ ለመጀመሪያ ጊዜ ነው የተደረገው እና እዚህ በጣም በርካታ ህብረተሰብ ነበር መጥቶ ሲያይ የነበረው። ከተማ ላይ ድምጽ ሲሰሙ ወጥተው የሚመለከቱትና እና በጣም ደስ ይላል። ባህል ስፖርት እንግዲህ ከመሪ ቃላችን ብንነሳ ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን ነው። ባህል ስፖርት የኛነታችን መገለጫ ባህላዊ ስፖርቶቻችን ናቸው። እነዚህ ባህላዊ ስፖርቶቻችንን የእርስ በርስ ያለንን አንድነት የሚያጠናክሩ እርስ በርስ ያለንን መተሳሰብ እሴቶቻችንን ባህላዊ ያለንን ማንነታችንን በደንብ ጎልተው የሚያወጡ እርስ በርስ የሚያስተዋውቁ ፕሮግራም ነው እና ትልቅ መድረክ ነው። ትልቅ ፕሮግራም ነው። በደመቀ መልኩ ነው የተጀመረው። እንደምታዩት በጣም ስፖርታዊ ጨዋነት አስራ አንድ የስፖርት አይነት እየመራን በምንም አይነት ውድድር ውስጥ ቅሬታና ችግር ክስ ምናምን የሌለበት በጥሩ መናበብ በየቀኑ ነው ውድድሮቻችን እየገመገምን እየሄድን ያለ ነው። ተሳታፊዎችን በጥሩ ዲስፕሊን ነው ውድድሩን የሁላችንም ውድድር ነው እና በጣም በጥሩ ሁኔታ ውድድሩን ለማከናወን ክልሎችም፣ ተሳታፊ ክልሎች፣ አስተናጋጁም ወአወዳዳሪ አካሉም በጋራ እየሰራን ያለ ነው። ውጤታማ ነው እስካሁን ባለው እግዚአብሔር ይመስገን በጣም ቆንጆ ነው። ያለ ምንም ችግር ነው ውድድሩ እየሄደ ያለው። ክልሎችን ለማስተናገድ ብቁ ቅድመ ዝግጅት አካሄደናል። ለቅድመ ዝግጅት አንዱ የክልሎች ማደሪያ ዶርም እንዳይቻልቸማ ዩኒቨርሲቲ ጋር በመናበብ ሁሉም አስፈላጊ የሆነ ሎጂስቲኮችን እንዲሟሉ ተደርጓል። እንግዲህ የባህል ስፖርቱንም ሌሎች ስፖርቶችንም በክልላችን በምናስተናግድበት ጊዜ እንደ አጠቃላይ ክልላችን የነበረበት ሂደታ ማዕከላዊ ኢትዮጵያ ምን እንደምትመስል ከሁሉም ክልሎች የመጡ የተሳታፊዎች በተደጣሪ ከዛም ባሻገር አሁን በአራቱም በኩል ነው አቅጣጫ ነው እንግዶች የገቡት። ሁሉም ዞኖችና ልዩ ወረዳዎች እንግዶችን በመልካም ገጽታ እንድንሆን አቀባበል ያደርጉ አርተ ሳቆር ስርዓት የበለ ነው ያለው። ኢኮኖሚካሊ አሁን በዋቻሞ ከተማ ውስጥ በሆሳና ከተማ ውስጥ ራሱ ሆቴሎችን ይስተናገዳሉ። ሱቆች የሆኑ ልምዶችን እየወሰዱ በቀጣይም ውድድሮች እዚህ ከተማም ክልላችን ላይ እንዲስተናገዱ አስተያየትም እየሰጡ ያለበት ሂደት ነው ያለው። በእውነቱ በሆሳና ያለው ቆይታችን እጅግ በጣም የሚያስደስት ደስ የሚል ነው። የባህል ስፖርት ውድድሮቻችንም ያው እንደምታዩት ወደ ሳምንት ሊጠጋ ነው ከተጀመረ። በመልካም ሁኔታ እየሄደ ነው። ህዝቡ ደግሞ እንዳየሁት በጣም ጨዋና ጥሩ ለተጫወተ የሚደግፍ ህብረተሰብ ነው ያለው። በጣም ወደነዋል። ይሄ ክልል እውነት ነው፣ አዲስ ነው። ከአዲስነቱ ተነስተህ ስታየው ይህን ዝግጅት አልጠበቅኩም። ስፖርታዊ ውድድር ማዘጋጀት በጣም ከባድ ብዙ ነገሮች ማሟላት አለብን። ምክንያቱም ብሔር ብሔረሰቦች የተለያየ ትለያየ ባህሪ ያላቸው የተለያየ ባህል ወግ አላቸው። ያንን ሁሉ ቶሎ የት አድርገህ ነው ዝግጅት የምታዘጋጀው? ሜዳ አለ፣ ማህደር ያለ፣ የምግብ ቦታ አለ። ሁሉ ሁሉ ነገር ትንሽ ነገር ሲበላሽ ወደ ሌላ መንገድ ነው የሚሄደው፣ እና ያንን ሁሉ ችሎ ነው ይሄንን ዝግጅት ያዘጋጀት ማለት ነው። ስለዚህ ከአቀባበል ጀምሮ እጅግ በጣም ደስ የሚል በቃ አቀባበል። ኮሚቴ አለ፣ አቀባበል ኮሚቴ የተወሰነ ቦታ ሲደርስ ተቀብሎ አምጥቶ በስርዓት ግቢ እንዲገባ ማድረግ የማደሪያ ካምፕ ኮሚቴዎች አሉ። ያለ ምንም ችግር እንደኛ ክልል የሌላውም በዛ ይሆናል ብዬ አስባለሁ። ይሄ ምንም አይነት ፕሮብሌም ሳይኖር ለወንዱም ለሴቱም አዘጋጅተው በስርዓት እንድንገባ ያደረጉ፣ አዲስ ነን ነው የምትሉት እናንተ፣ ለእኛ ግን አዴታ እንደ ነባሮች ኩለል ነባሮች ክልል ላይ ያላየኑ መስተንግዶ እዚያ አይተነው እና ይበል የሚያሰኝ ሁለተኛ ክልሉ ሰላማዊ መሆኑ የምትንቀሳቀስበት ቦታ ሁላ ህዝቡ ለመርዳት ያለው እርብርብ በእውነት ከመኪና ወርደውን ላይ ሸኙን ነበር። ይሄ ይበል የሚያሰኘና ጨዋ ህዝብ ህብረ ብሄር ያለበት የብሄረሰብ ከተማ መሆኑን በእውነት አዝንቄ የማልፈው አሁን ስመጣ ሁለተኛ ጊዜ ነው እና ጥሩ ዝግጅታችሁ፣ ማህበረሰቡ አቀባበል፣ በምንገባበት ቦታ ሁላ ያለው መስተንግዶ ልዩ ነው እና ይበል በዚሁ ቀጥሉ ነው። ዋቸሞ ዩኒቨርሲቲ አልጋ ተይዞልን ዳንስ የአልጋን እንኳንስ ስፖርተኞች ወይም ልኡካኑ ክልሎች ሴብ ያደርጉበት ሁኔታ አለ። ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ነው የሀገር አቀፍ ውድድር ያዘጋጀው። ግን እንደ አዲስ አይደለም፣ እንደ አዲስ አይደለም። ባለሙያው ያው የነበረ ቢሆንም በጣም በጥሩ ሁኔታ አስተናግዶ በጥሩ ሁኔታ የተቀበለበት ሁኔታ አለ። ቆይታም በጣም እጅግ የተሳካ ነው የመውሰድ